ሰላም ሰላም ቤተሰቦች እንዴት ናችሁ? ዛሬው ጥንቅቅ አርገን ጨርሰን ቀሪ ፊደላቶችን እየላችሁ መጥቻለሁ። ስለዚህ እነዚህም ፊደላቶች በደንብ እንድትከታተሉ በአጥኖት እጋብዛችኋለሁ። እስከዛሬ የለቅኩላችሁ ቪዲዮ በጣም ተመችቶችኋል ብዙ ልጆች እየተማራችሁ ነው። ኔጋ በውስጥ መጥታችሁ በጣም ተመችቷችሁ፣ ያው ኤፌክቲቭ እየሆናችሁ ነው፣ ውጤታማ እየሆናችሁ ነው። አሁንም መማር የምትፈልጉ ልጆች ፊደላቶቹን ጥርት አድርጌ አሳውቄ በጎግል ሚቲንግ እየጻፍኩ እያሳየዋችሁ፣ ኖርማል እናንተ ቤታችሁ ተቀምጣችሁ በውጭ ሀገር በሳውዲ በዱባይ በኳተር የምትኖሩ ልጆች፣ በተለያየ በአሜሪካ በዱባይ የምትኖሩ ልጆች በጣም ብዙ ልጆች አላችሁ። ነገር የደወላችሁ የምትማሩ ልጆች አሁንም ቀሪ ልጆች የምትማሩ ልጆች መማር ትችላላችሁ። ሰዓታችሁን አመሻሻችሁ አሁን ሰሞኑን በግሩብ መማር የምትፈልጉ ብቻ በግሩብ መማር የምትፈልጉ ልጆች ከነገ ቅዳሜ እስከ ዛኛው ቅዳሜ ጀምሮ የሚቆይ ምዝገባ ጀምሬያለሁ። መመዝገብ ትችላላችሁ። ሰዓታችሁን እየነገራችሁኝ እናንተ በመረጡት ሰዓት እየመረጣችሁ ትነግሩኝና ና በዛን ሰዓት መዘግባችኋለሁ። ስለዚህ ትምህርታችሁን መጀመር ትችላላችሁ። በግል መማር የምትፈልጉ ልጆች በግል መማር ትችላላችሁ። በግሩብም፣ በግል ስለዚህ በዚህ ስልክ ቁጥር ይሄ በአረንጓዴ ከለር የተጻፈው ሀያ አምስት አንድ ዘጠኝ ሰባ ሰባት አርባ ስድስት ሀያ አራት ዜሮ አራት በዚህ ስልክ ቁጥር እየደወላችሁ ሴቭ ማድረግ የማችሉ ልጆች ደግሞ ቀጥታ ሚስኮል ብታደረጉልኝ እኔ ሴቭ አድርጌ የሞላ ዋትሳፕ ላይ አወራችኋለው ማለት ነው። ስለዚህ አሁን ወደ ፊደላት ማክስ ማስቆጠር እገባለሁ ማለት ነው። ዛሬ ፊደል እየላችሁ የመጣሁት አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት፣ ስምንት ይሄ የመጨረሻው ሰላሳ ሶስተኛው ፐ ነው። ስለዚህ አሁን እነዚህን ፊደላቶች አስነብባችሁና እነዚህን ቃላቶች ከዚሁ ከነዚሁ ፊደላቶች ቃላት መሰረትላችኋለሁ ማለት ነው። ስለዚህ አሁን ላስነብባችሁ፣ ይሄ ገ ነው። አሁን ከቀኝ ከግራ ወደ ቀኝ አስነብባችኋለሁ። ከቀኝ ወደ ግራ አስነብባችኋለሁ። እንደገና ከታች ወደ ላይ አስነብባችኋለሁ። ከላይ ወደ ታች አስነብባችኋለሁ። ስለዚህ በደንብ ተከታተሉ። የመጀመሪያው ይሄ ገነው ነው። የመጀመሪያ ፊደሎች አንደኛ ፊደሎች አሉ። ይሄ ሁለተኛ ፊደሎች አሉ፣ ሶስተኛ ፊደሎች፣ አራተኛ ፊደሎች፣ አምስተኛ ፊደሎች፣ ስድስተኛ፣ ሰባት። ለምን እንደዚህ መከፋፈል አስፈለገ ካላችሁኝ፣ የመጀመሪያ ፊደሎች ምንም አይነት ቅጥያ የለባቸውም፣ ጎናቸው ላይም እግራቸው ላይ ሁለተኛ ፊደሎች ግን ሁሉም ጎናቸው ላይ ቀጥ ያለ። ስለዚህ በቀላሉ መለየት ትችላላችሁ። ልክ ገና እንዳያችሁት የሁለተኛ ፊደል ነው የማ፣ ለምሳሌ የገ ከሆነ ገትሉና ጉ ጉ ነው ትላላችሁ። እሺ፣ ሶስተኛ ፊደሎች ደግሞ እግራቸው ላይ ሁሉም ቀጥ ያላቸው እግራቸው ላይ ነው፣ እነዚህ ደግሞ። ስለዚህ ሶስተኛ ፊደሎች ናቸው ማለት ነው። አራተኛ ፊደሎች ደግሞ ከስተግራ፣ ከስተቀኝ በኩል እግራቸው ረጅም ነው፣ ይሉት ረጅም እግራቸው ከዚህ ከስተግራ በኩል አጣራ አምስተኛ ፊደሎች ሁሉም እግራቸው ላይ ምን አላቸው? ቀለበት ወይም ጌጥ አለያቸው ያቸው ሁሉም። ስድስት እና ሰባት ግን እናንተ ናችሁ የምትለዩዋቸው። እንደዚህ ስለዚህ አሁን ዳስረበባችሁ። ገ ጉ ጊ ጋ ጌ ግ ጎ ጎ ግ ጌ ጋ ጊ ጉ በደንብ ተከታተሉ። ምክንያቱም እነዚህን ቃላት ውስጥ መሰረት በደንብ እንዲገባችሁ ይሄኛው ደግሞ ጠ ነው። ጠ ጡ ጢ ጣ ጤ ጥ ጦ ጦ ጥ ጤ ጣ ጢ ጡ ጠ ይሄ ጨ ነው። ጨ ጩ ጪ ጫ ጭ ጮ ጮ ጭ ጫ ጭ ጩ ጨ። ይሄኛው ደግሞ ጰ ይሄ ብዙ ልጆች ይሄ ፊደል ና ይሄ ፊደል ይመሳሰልባቸዋል ሁለቱ። ይሄ ግን ጰ ነው፣ ከላይ ጭንቅላቷ ላይ ያላት ሰረዝ ጰ ጳ ጱ ጲ ጴ ጳ ጲ በከንፈራችሁ ነው የምትሉት። ይህንኛው ግን ፀ ነው። ልክ ከንፈር እንትን አይልም እዚያው በምላሳችሁ እና በድዳችሁ ሁለቱም። እነዚህ ባይዙ ናቸው ሁለቱም ፀ ፁ tse ጾ tso tso tse tse ሶሪ ይሄ ግን ጾ ነው። ስጽፍ ተሳስ ይቻለው ዛሬ ማለት ነው። ይህንኛው ጹ ነው። ሺ ስጽፉ ላስተካክልላችሁ ጹ ነው የምታደርጉት። ሶሪ እንግሊዝኛ ስለሆነ ወደ አማርኛ ልቀይረውና ኬቦርዴ ልጻፍላችሁ። ጾ ጾ፣ ይሄ ጾ ነው። ምክንያቱም ጎኑ ላይ ቀጥላለበት። ጾ ጸ። ይሄንኛውም ጸ ነው። ምክንያቱም ሁለቱም ተግባራቸው ተመሳሳይ ነው። ለምሳሌ ፀሐይ ብላችሁ ብትጽፉ በዚህም፣ በዚህ መጻፍ ትችላላችሁ። ጸ፣ ጾ፣ ጺ፣ ጻ፣ ጺ፣ ጺ፣ ጻ፣ ጺ፣ ጾ፣ ጸ

ተጠጠገ አሁን፣ እኔ እዚህ ጋ ፈጠን ፈጠን ጀስት ቪዲዮ ለቅቄ የሆነ እንድደውሉ ምናምን አይደለም። እዚሁ ላይም በደንብ መያዝ ትችላላችሁ። እኔ ከአንጀቴ ነው እንዲም በጣም እያወጣው ማስተምራችሁ። ስለዚህ እናንተም ከአንጀታችሁ ሆናችሁ ተከታተላችሁኝ። እናንተ ውጤታማ ስትሆኑ እኔም ታመሰግኑኛላችሁ። ስለዚህ ውጤታማ እንድትሆኑ ነው እምፈልገው። ለምን አለመማርን ስለማቀው ነው። በጣም ብዙ ልጆች ናችሁ ይኸው የታሪካችሁን የምትነግሩኝ ባንክ ቤት ሄዳችሁ የሆነ ስትጽፉ፣ የሆነ ፓስፖርት ልታወጡ እንትን ስትሉ፣ በጣም አለማንበብ ትልቅ ወንጀል በለ ወንጀል ማለት ነው። ስለዚህ ታነባላችሁ። ማለት ይህን ነው። ደግሞ ጉ ነው ጉ ጡ ጩ ጡ ጹ ጹ ፉ ፑ ፑ ፉ ጹ ጹ ጹ ጹ ጡ ጡ ጉ ይሄኛው ደግሞ ጊ ነው። ምክንያቱም ገ ጉ ጊ ጊ ጢ ጪ ጲ ጺ ጺ ፊ ፒ ሶሪ፣ አሁን ይቺ ባለ ቀለበት አድርጊያታለሁ ስጽፋት ኬቦርዴ ላይ እግሯ ላይ ሸፋፋ ነች። ፒ ነች የምትኮነው ይቺ ነች የምትኮነው ነው። ሶሪ ፒ ነች። ፒ ሶሪ፣ ፒ ይሄንኛው ደግሞ ጋ ነው። ጋ ጣ ጫ ጳ

ጤ ጌ አሁን ስድስት ላይ ደረስ። ግ ጥ ጭ ጥ ፅ ፅ ፍ ፕ ፕ ፍ ፅ ፅ ጥ ጭ ጥ ግ ይሄ ደግሞ ሰባተኛው ጎ ምክንያቱም እስከ ሰባት ናቸው። ጎ ጦ ጮ ጾ ጾ ፎ ፖ ፖ ፎ ጾ ጾ ጮ ጦ ጎ። አሁን ደግሞ እንትን እምላችሁ ይህን ሁሉ አስነብቤያችሁ ለምን በባሉ ትሄዳላችሁ? ምንድን ነው እንትን እምላችሁ ቃላት አስመሰርታችኋለሁ እንዴ። ይህን ሁሉ አንብቤላችሁ እናንተም ከእኔ ጋር አንብባችሁ፣ ስለዚህ ለምን ቃላት ጣል አላደርግባችሁ። እሺ እስ ያሁን ቃላት እንጣለው። ይቺ ፊደል ሶሪ ለምሳሌ ይቺ ፊደል የገቤ ስንተኛዋ ነች? ገ ጉ ጊ ጋ ጌ አምስተኛዋ ነች። ጌ ይቺኛዋስ የጠቤት ነው የፈልጓት። ጠ ጡ ጢ ጣ ጤ ጥ ባንድ ላይ ምን ይሆናል? ጌጥ። ጌ ይቺኛዋ ጥ ነች ጌ ጥ ጌጥ ይሆናል ማለት ነው። ይሄንኛው ደግሞ ተመልከቱ። ጠ ጡ ጢ ጣ ጤ ጥ ማንኛው ነች? ጦ ጦ። ይሄንኛውስ አራተኛው ነው። አንድ አይነት አይደሉም መቼም። አንደኛው ከስተቀኝ በኩል ነው እግሩ ረጅሙ፣ አንደኛው ከስተግራ ነው ጣ። ይሄንኛው አራተኛው፣ ስለዚህ ጦ። ይሄ ጣ ነው። ጦጣ፣ ጦጣ ይሆናል ማለት እሺ። ይሄስ ጠ፣ የጠ ቤት የመጀመሪያው ጠ። ይችስ ጪ ጨጩ ጪ ጠጪ ጠጪ ይሆናል ማለት ነው። እንዲህ አስነብቢያችሁማ ቃላት መስራት አለባችሁ። ጠጪ። እሺ፣ ይሄስ ቺኛዋ ሁለቱም ተመሳሳይ ናቸው። የጰ ቤት ናቸው። ጰ ጱ ጲ ጳ ጳ ጳ ምክንያቱም ይደገማል። ጳ ጳ ይሄስ የሰ ቤት ስድስተኛው። ባለፈው አስተምሬያችኋለሁ። ጳጳስ፣ ስ የስድስተኛው የሰ ስድስተኛው፣ ጳጳስ ይሆናል ማለት ነው። እሺ ይሄስ ይሄኛው ጻ ነው። ምክንያቱም አራተኛው ነው። ግራ ጠራ ይሄ ይሄ ፊደል ነው። ይሄ ፊደል ማን ነው? ቀ ጽ ሶሪ ጸ ጹ ጺ ጻ። ይሄስ ፈ፣ ምክንያቱም አስለብቻቸዋለሁ። ፈ የመጀመሪያው ነው። ይህ አደለም፣ ይህ አደለም፣ ይህ አደለም። አራተኛው አምስት፣ ሰባት፣ የመጀመሪያው ጻፈ ጻፈ ይሆናል ማለት ነው። ይሄስ ይሄ ጻ ነው፣ የመጀመሪያው ጻ። ይች ይችኝ ነች። ይቺስ ጥ ነች ብያችኋለሁ። ስድስተኛው የጠቤት ጥ፣ ስለዚህ ጸጥ ጸጥ አለ። ለምሳሌ አረበሸ ምናምን ይባላል። ጸጥ እሺ፣ ጸጥ አነበብን። ይቺ ማነች? የፈቤት የፈቢ ስንተኛዋ ነች? ፈ ፉ ፊ ፋ ፌ ፍ ፎ። ስለዚህ ይህስ የጠቤት ስንተኛዋ ነው? አንቧት። እስቲ እናንተ እስቲ ልጠይቃችሁ። እናንተ አንድ አንድ ጊዜ ድልስታችሁ፣ እኔ ብቻ እኔ ብቻ አነበብኩት። አንቧት። እናንተ ይሄን ላነብላችሁ። ይሄ የፈቤት አራተኛው ነው። ፐ ፑ ፒ ፓ ፓ ስለዚህ ፓፓ። ይሄስ? ይሄ ቤት አራተኛው ፓፓያ፣ ፓፓያ ይሆናል ማለት ነው። እሺ። ይሄስ? የገቤት የመጀመሪያው ገ። ይሄስ? የፈ ቤት ስንተኛው ነው? ሲንፈልገው አራተኛው ነው፣ ፈ ፉ ፊ ፋ። ስለዚህ ምን ይሆናል? ገፋ፣ ገፋ ይሆናል ማለት ነው። የሆነ ምሳሌ መቀመጫ ስትቀመጡ ምናምን የሆነ ሰው ጎሸመ ቢያደርጋችሁ ብትገፉ፣ ገፋኝ እኮ ምናምን፣ ገፋ ምናምን ይባላል። ገፋ። እሺ። ይሄስ ተከታታይ ስለሆን ጠጡ ጠጡ ይሆናል ማለት። መጠጥ ሲጠጡ ምናምን ጠጡ። ያው መጠጥ አይመከርም ግን ጠጡ ይባላል። ውሃ ሊሆን ይችላል። ሌላ አልኩ ውሃ ለምሳሌ ጠጡ፣ ውሃ ጠጡ ይባላል። ጠጡ። እሺ ይሄስ፣ ገ፣ ይሄስ ጨ፣ ምን ይሆናል? ገጨ ገጨ። ለምሳሌ መኪና አይደረስብን፣ እንጂ መኪና ለምሳሌ በሰው ላይ ባንወስደው፣ የሆነ እንስሳ ገጨ ምናምን፣ ገጨ ይሆናል ማለት ነው። ይህቺ እንኳ ደግሞ የመጽሐፍ ቅዱስ ቃል ነች። ለምሳሌ በክርስትና እምነት ይሄንኛው አለ ማለት ነው። ጴ የጠቤት አምስተኛው ጴ ጳ ጴ ይችኛው ጥ ይቻት ጥ ጴ ጥሮ ይቺ የረቤት ሰባተኛው ነች። እዚህ ጋር ስለሌለም እዚያ ሄዳችሁ ነው የምታወት። ጴጥሮ ጴጥሮስ። እሺ ይሄኛውስ ይቺ ስንተኛዋ ትመስላችኋል? ይቺ ፊደል ይቺ ፊደል ማንች? እስኪ እንበላት ጸ ጹ ጺ ጻ ጼ ጽ ስለዚህ ጽ። ይቺስ ጌ። ምክንያቱም ገ ጉ ጊ ጋ ጌ። በአንድ ላይ ጽጌ ጽጌ ይሆናል ማለት ነው። ጽጌ። ይሄ ደግሞ ፀ ነው። ምክንያቱም የጀመረው ጸ። ይሄስ ጋ። ገ ጉ ጊ ጋ። በአንድ ላይ ምንሆናል? ፀጋ፣ ጸጋ ጸጋ ይሆናል ማለት ነው። ጸጋውን ያድላችሁ ያበርታችሁ። ጸጋ። ይሄስ ይሄን እናንተ ታነባላችሁ። ቲ። እኔ ብቻዬንም አይሆንም። በአንድ ላይ አንቡ አንባችሁ ትነግሮኛላችሁ። መማር ስትመጡ ትነግሮኛላችሁ። ፈ ነገርኳችሁ፣ አንቡት እናንተ ፈ ነው። እሺ ይህስ? ይሄንንም ለእናንተ ልስጣችሁ፣ ስቲም ለእናንተ እድል ልስጣችሁ። እንዴ ሶስት ቢያንስ ከዚህ ሁሉ ውስጥ ከመቶ ፐርሰንት ውስጥ ትንሽ ዜሮ ነጥብ ምናምን ፐርሰንት ነው ያለ እናንተ የሰጠዋችሁ። ስለ ይሄን አንቡ የመጨረሻዋል ይችን አንቡ ይችን እና ይችን አንቡ ይችን ጥያቄ ምልክት ያደርኳቸው ሶስቱን አነቡ ማለት ነው። የት ነው የምታነቡት? እቺን ማለት ነው ቆይላ ከበበላችሁ እንዳይጠፋችሁ ደግሞ ይሄ እቺን ነው የምታነቡት። እቺ አነባችሁ ትነግሩኛላችሁ። ስለዚህ ከተመቻችሁ ቪዲዮ ላይክ፣ ሰብስክራይብ፣ ሼር ለጓደኞቻችሁ ላልደረሳችሁ ሼር እያደረጋችሁ እና ደግሞ ኮመንት ፈልጋለሁ ኮመንት ጻፉ። ኮሜንት ለምሳሌ መጽሐፍ ማችሉ ልጆች፣ ለምሳሌ ልብ ቅርጽ ሊሆን ይችላል። ለኮንግራል በቃ የሆነ ብቻ ደስታችሁን ግለጹልኝ። አመሰግናለሁ። መማር የምትፈልጉ ይቻት ስልክ ቁጥሬ ይቻት። በዚህ ስልክ ቁጥር እየደወላችሁ መማር ትችላላችሁ። መማር ይሄ ኢትዮጵያ ስልክ ነው። ኢትዮጵያ ውስጥ ስለሆነ ያለው መማር ትችላላችሁ። አመሰግናለሁ። ይመቻችሁ። ሀገራችንን ሰላም ያርግልን። ለምሳሌ ውጭ ሀገር ያላችሁ ልጆች ደግሞ ስትመጡ ሀገራችንን ሰላም አርጎልን ለእናንተም ጥሩ አነባችሁ ተመራችሁ እዚህ አሪፍ ቢዝነስ ለምሳሌ ልብስ ቤት ሊሆን ይችላል፣ የሆነ ነገር የምነግዱበት ሊሆን ይችላል እና አሪፍ ተስፈህናችኋል። አመሰግናለሁ። ሲመቻችሁ ደህና ዋሉልኝ። አገራችንን ሰላም ያድርግልን።